በመጨረሻውም የኃይል አሰላለፉ ነገር እየለየ ይመስላል እነ ኮሎኔል ደመቀም ፋኖም ጎራቸውን ለይተዋል ከወራት በፊት የፋኖ እንቅስቃሴ ምክንያታዊ አይደለም ያሉት ኮሎኔል ደመቀ ዘውዱም ንግግራቸው ፋኖን አስቆጥቶ ነበር ከዚያን ጊዜ አንስቶ በወልቃይት አመራሮችና በፋኖ መሃል ንፋስ ገብቷል ይህ የግንኙነት መሻከር ሂዶ ሂዶ ዛሬ ያለበት ፍጥጫ ላይ ደርሷል ከሰሞኑ በሱዳን የወልቃይት ተወላጆች ተገድለዋል ከተባለ በኋላም ወልቃይት ኃይሉን

ዛሬ በማይካድራ በርካታ የተከዘ የዘብ ሰራዊት ተመርቋል። በአንጻሩ ፋኖ በዚህ ሳምንት በወልቃይት ስር ባሉ ቀበሌዎች ጥቃት ከፍቶ ነበር። ከዚህ ቀደም ወልቃይት ላይ ጥቃት ከፍታለው ሲል የነበረው የፋኖ አደረጃጀት ጥቃት ማድረሱ ታዲያ የፋኖን አሰላለፍ ያሳየ ሆኗል። ሱዳን ያለው የህወሓት አርሚ ሰባ ጦር ወደ ወልቃይት ለመግባት እየተዘጋጀ ነው በሚባልበት በዚህ ወቅት አንዳንድ የፋኖ ታጣቂዎች ደግሞ በወልቃይት ጥቃት ለመክፈት እየሞከሩ ነው። የፋኖም የህወሓትን ጦር ወልቃይትን ማጥቃት አላማቸው ማድረጋቸው ግርምትን ጭሯል። ፋኖ ከህወሓትም ከሻቢያም ጋር እንደሚሰራ በተናገረ ማግስት በሱዳን በሚኖሩ አማራዎች ላይ የህወሀት ሰራዊት ግድያ መፈጸሙ እያነጋገረ ነው። ፋኖ ታጣቂዎች በወልቃይት የያዙትን አቋም ተከትሎ በነኮሎኔል ደመቀ ውስጥ ብስጭትን ፈጥሯል። የፋኖ ኃይሎች ጫካ ከገቡባቸው ምክንያቶች መሃል አንዱ እንደ ወልቃይት ያሉ የይገባኛል ጥያቄ የሚነሳባቸው አካባቢዎች የአማራ ናቸው በሚል እንደሆነ ይናገራሉ። የሰሜኑን ጦርነት ተከትሎ ታዲያ ጥያቄ የሚነሳበት የወልቃይት ስፍራ ወደ አማራ ኃይሎች ተመልሷል። ወልቃይት በአሁኑ ወቅት ወደ አማራ ኃይሎች ተመልሶ በነኮሎኔል ደመቀ ዘውዱ ስር እየተተዳደረ ቢሆንም ከህዋት ጋር እንደሚሰሩ በይፋ ያሳወቁ ያላወቁት የፋኖ ኃይሎች ግን በዚህ ቦታ ከሰሞኑ ጥቃት መክፈታቸው እያነጋገረ ነው። በወልቃይት ጠገዴ አንዳንድ ስፍራዎች በትናንትና ሁለት ታጣቂዎች ጥቃት መክፈታቸውን አሳውቀዋል። ጥቃት ከተፈጸመባቸው አካባቢዎች ማዕከል ቅርቃራ አንዷ ነች። ፋኖ በወልቃይት ስር ባሉ ቀበሌዎች የከፈተው ጥቃት ደጋፊዎችን ለሁለት መሰንጠቁ አልቀረም። በአንድ ወገን ያሉ እነዚህ ስፍራዎች በአሁኑ ወቅት በአማራ ስር በመሆናቸው ፋኖ በዚህ ስፍራ ለምን ጥቃት አደረሰ? የሚሉ ናቸው። በሌላ ወገን ያሉ ደግሞ የፌዴራል መንግስት ኃይሎች በወልቃይት ስለሚገኙ ጥቃት መክፈታቸው የሚጠበቅ ነው የሚል አስተያየትን እያጋሩ ነው። የፋኖ ኃይሎች የትግል ምክንያቶች መሀል አንዱ እና ዋነኛው ወልቃይት ነው። የፋኖ ኃይሎች ለረጅም ጊዜ ያህል ትግላቸው በኮሎኔል ደመቀ እንደሚደገፍ እምነት ነበራቸው። ሆኖም ከቅርብ ጊዜ ወዲህ እየሆነ ያለው ይህን የሚያሳይ አልሆነም። በዚህ ከተነሳ በኮሎኔል ደመቀና በፋኑ በፋኖ ኃይሎች መሃል ውጥረት ተፈጥሯል። ከዚህ ቀደም ፋኖዎች ወደ ወልቃይት ገብተው መከላከያ ላይ ጥቃት መፈጸማቸው ደግሞ ኮሎኔል ደመቀ የሚመሩትን አስተዳደር ያስቆጣና ውጥረቱን ያባባሰ ነበር። መከላከያ ሰራዊት ደግሞ ከወራት በፊት በወልቃይት የፋኖ ኃይሎች ለተዋጉ የተከዜ የዘመ ሚሊሻዎች የእውቅና ዝግጅት ማዘጋጀቱ መነጋገሪያ ሆኖ ነበር። በወልቃይት ጉዳይ በርከት ያሉ ኃይሎች ተፋጠዋል። የፌዴራል መንግስቱ በወልቃይት መጫወት የሚፈልገው ጨዋታ የትግራይ ኃይሎች ፋኖ እነ ኮሎኔል ደመቀ ያላቸው አሰላለፍ ሌላ ነው ሻገር ስንል ደግሞ ሱዳንና ኤርትራ ከእሁድ እስከ እሁድ አይናቸውን እዚህ ስፍራ ላይ እንደተከሉ ናቸው ከሰሞኑ እነዚህ አካባቢዎች ላይ ሁለት አዳዲስ ክስተቶች ገነው ወጥተዋል ይኸውም የፋኖ ኃይሎች በወልቃይት ጥቃት ማድረሳቸውና የተከዜ የዘብ ወታደራዊ ስልጠና ጉዳይ ነው በወልቃይት ያለው ፖለቲካ ቲዲኤፍ ፋኖ ብልጽግናንና እነ ኮሎኔል ደመቀን አፋጠ ተሰጥቷል ይህም የአካባቢውን ወሳኝነት ያሳያል። ወልቃይት ስስ ተረከዝ ናት። ከመቀሌ እስከ ባህር ዳር ከአራት ኪሎ እስከ አስመራም ያሉ ሽማምንቶች የሚፋለሙበት ስትራቴጂክ ቦታ ነው። ይህ ቦታ በተለይም ከ1970 ወዲህ የግጭት ማዕከል ሆኗል። ቦታው በህወሓት አማካኝነት በኃይል ወደ ትግራይ ክልል መካለሉን ተከትሎ ነበር የሽኩቻ ምክንያት የሆነው። የነ ኮሎኔል ደመቀ ትግል የተጀመረውም በዚህ ምክንያት ነው። ከሰሜኑ ጦርነት ወዲህ ደግሞ ቦታው በአማራ ኃይሎች ስር ገብቷል። ካለፈው ዓመት ወዲህ በአማራ ክልል የፈነዳው የፋኖ ኃይሎች የሽምቅ እንቅስቃሴ ደግሞ የወልቃይትን ነገር እጅጉን እያወሳሰበው ነው። በወልቃይት አዲስ የሆነ የኃይል አሰላለፍ እየተፈጠረ ነው። ይህ አሰላለፍ ምናልባት ከደብረ ጽዮን ጎን እንደሆነ የተናገረውን የትግራይ ሰራዊትንና ፋኖን ጥምረት ሊያሳይ ይችላል። ከ15 ወራት በፊት ህዳር 2016 ዓ.ም አንድ ዜና የማኅበራዊ ሚዲያውን አየሩን ተቆጣጠረው። መረጃው በትልልቅ ዓለም አቀፍ መገናኛ ብዙሀን ሳይቀር በስፋት ተሰራጨ። ዜናው የፋኖ ኃይሎች የዳንግላ እስር ቤት ሰብረው በፌዴራል መንግሥት የታሰሩ የትግራይ የጦር መኮንኖችን አስለቀቁ የሚል ነበር። እነዚህ በፋኖ ተዋጊዎች ኦፕሬሽን የተለቀቁ የትግራይ የተወላጅ የመከላከያ ሰራዊት አባላት በፋኖዎች እንክብካቤ ተደርጎላቸው መቀሌ ድረስ እንደተሸኙም ተነገረ። ይህ ዜና በኮሎኔል ደመቀና በፌዴራል መንግስቱ በኩል በትልቅ ጥርጣሬ የታየ ነበር። ይህ ጉዳይ ሂዶ ሂዶ በትግራይና በአማራ ኃይሎች መሃል የትግል አጋርነት ሊፈጥር ይችላል የሚል ስጋት ነበረ። ከሰሞኑ ታዲያ ወልቃይት ላይ ሁለቱ ኃይሎች በተለያዩ አቅጣጫዎች ለጥቃት እየተዘጋጁ መሆኑን መናገራቸው ትኩሳት ፈጥሯል። ለወልቃይት ጉዳይ ቅርብ የሆኑ የመረጃ ምንጮች ባለፈው ዓመት በዳንግ ላይ የታየው ክስተት በትግራይና በፋኖ ኃይሎች መሃል ግንኙነት እንዳለ አመላካች ነው ይላሉ። እነዚህ የመረጃ ምንጮች በወቅቱ የትግራይ የጦር መኮንን የሆኑ እስረኞች ሊለቀቁ የቻሉት በፋኖና በቲዲፍ መሃል በወልቃይት ጉዳይ መግባባት ተደርሶ ነው ይላሉ። ይህ ጉዳይ በተለይም ኮሎኔል ደመቀ በሚመሩት የወልቃይት አመራሮች ዘንድ ገዢ ትርክቱ ነው ይደመጣል። በተመሳሳይ የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ፋኖ ከምስረታው አንስቶ በህወሓት የተቋቋመ ነው ሲሉ በተደጋጋሚ

ይህ የሚያሳየው በፌዴራሉ መንግስትም ሆነ በእነ ኮሎኔል ደመቀ በኩል ፋኖና የቲዲኤፍ ቡድን ግንኙነት አላቸው የሚል እምነት እንዳላቸው ነው። የፋኖ ኃይሎች ከእነ ኮሎኔል ደመቀ የገቡበትን መቃቃር ተከትሎ ከሰሞኑ በወልቃይት እነ ኮሎኔል ደመቀ አስተዳደር ላይ ጥቃት እንደሚከፍቱ እየተናገሩ ነው። በአንጻሩ ከወራት በፊት ለደብረ ጽዮን ቡድን መወገኑን ያወጀው የትግራይ ሰራዊት ወይንም ቲዲኤፍ በእነ ኮሎኔል ደመቀ ተይዞብኛል ብኛ ያለውን ግዛት ለማስለቀቅ የኃይል አማራጭ ለመጠቀም መወሰኑን እየተናገሩ የተናገረ ነው። ይህ ግጥምጥሞች ደግሞ በጥርጣሬ የሚታየውን የሁለቱን ኃይሎች ጥምረት ጉዳይ እውነት ይሆን እንዴ እንድንል ያደርገናል። በኢትዮጵያ ፖለቲካ ስም ካላቸው ፖለቲከኞች መሀል አንዱ የሆኑት አቶ አንዳርጋቸው ጽጌ ባለፉት ሳምንታት በሰጡት አንድ ቃለ መጠይቅ ላይ ፋኖ ከትግራይ ኃይል ጋር ግንኙነት እንደፈጠረ መረጃው አለኝ ሲሉ ተናግረዋል። በእርግጥም በሚቀጥሉት ጊዜያት የቲዲኤፍና የፋኖ ጥምረት ልናይ የምንችልበት እድል ሰፊ ይመስላል። በእርግጥም በሚቀጥሉት ጊዜያት የቲዲኤፍና የፋኖን ጥምረት ልናይበት የምንችል የሚችል እድል ሰፊ ይመስላል። ከፋኖ ኃይሎች የትግል ምክንያቶቹ መሃል አንዱና ዋነኛው ወልቃይት ነው። የፋኖ ኃይሎች ለረጅም ጊዜ ያህል ትግላቸው በነኮሎኔል ደመቀ እንደሚደገፍ እምነት ነበራቸው። ሆኖም ከቅርብ ጊዜ ወዲህ የሆነ ያለው ይህን የሚያሳይ አልሆነም። በዚህም የተነሳ በነኮሎኔል ደመቀና በፋኖ ኃይሎች መሃል ውጥረት ተፈጥሯል። ከዚህ ቀደም ፋኖች ወደ ወልቃይት ገብተው መከላከያ ላይ ጥቃት መፈጸማቸው ደግሞ ኮሎኔል ደመቀ የሚመሩትን አስተዳደር ያስቆጣና ውጥረቱን ያባባሰ ነበር። ተከላካይ ሰራዊት ደግሞ ከወራቶች በፊት በወልቃይት የፋኖ ኃይሎችን ለተዋጉ ተከዜ ዘብ ሚሊሻዎች የእውቅና ዝግጅት ማዘጋጀቱ አሰላለፉን በግላጭ ያሳየ ሆኗል። በተጨማሪም ካለፉት ሳምንታት ወዲህ ደግሞ ከፍተኛ ቁጥር ያለው የተከዜ ዘብ ወደ ወታደራዊ ማሰልጠኛ እየገባ ነው። ይህ ኃይል ከህወሓት የሚመጣን ጥቃት ለመመከት ወይንስ ከፋኖ ጋር ለመዋጋት ነው እየሰለጠነ ያለው የሚለው በበርካታዎች ዘንድ ግርታና ጥያቄን ፈጥሯል። ሁኖም የወልቃይት አመራሮች የተከዜዘብ ዓላማ ከዚህን ከህወሓት ወረራ መከላከል ነው ይላሉ። በወልቃይት ወታደራዊ ዝግጅቱ ተጠናክሮ ቀጥሏል። ተከዜዘብ በሚል ስያሜ የሚሰለጥኑ ታጣቂዎች ጉዳይ መነጋገሪያነቱ ባልበረደበት በአሁኑ ወቅት ተጨማሪ ኃይል ወደ ስልጠና እየገባ ነው። ይህን ተከትሎ ታዲያ ጥያቄዎች እየተነሱ ነው። በነኮሎኔል ደመቀ የሚመራው የአካባቢው አመራር አካባቢው በአማራ ክልል ስር ከተጠቃለለ በኋላም የተከዜዘብ በሚል ስያሜ በርካታ ሚሊሻዎችን እያሰለጠነ ይገኛል ካለፈው ሳምንት ወዲህ ደግሞ ይህ የሚልሻ ስልጠና በስፋት እየተከናወነ ነው። በአማራ ክልል በተለያዩ አካባቢዎች መከላከያ ሰራዊት የታገዘ የሚልሻ ስልጠና እየተሰጠ ባለበት በአሁኑ ወቅት በወልቃይትም ይህ ስልጠና እንዳዲስ በስፋት እየተሰጠ ነው። ከወራቶች በፊት የመከላከያ ሰራዊት አመራሮች የተከዜዘ ሚልሻዎች ከፋኖ ታጣቂዎች ጋር መዋጋታቸውን ያረጋገጠ መረጃ አጋርቶ ነበር። በወልቃይት የወልቃይት ሚልሻዎች ከፋኖ ኃይሎች ጋር መዋጋታቸውም መወያያ ሆኖ ነበር። የወልቃይት አመራሮች ስለ ፋኖ እንቅስቃሴ ያላቸው አመለካከት ምን እንደሚመስል ያሳየ ነው የሚሉ አስተያየቶችም ተሰጠውበታል። መከላከያ ሰራዊት ከሳምንታት በፊት ባሰራጨው መረጃም በወልቃይት ጠገዴ ሴቲቱ መራዞር ጽንፈኛ ሲል የጠራውን ቡድን በመዋጋት የላቀ ግዳጅ አፈጻጸም ለመነበራቸው ሚልሻዎች እውቅና ሰጠው ብሏል። ይህን ተከትሎ ታዲያ ባለፉት ጊዜያት የፋኖ ታጣቂዎች በወልቃይት በከፈቱት ጥቃት የወልቃይት ሚልሻ ተሳታፊ እንደነበረም ተረጋግጧል። ከዚህ ቀደም ኮሎኔል ደመቀ የፋኖ ትግል ምክንያታዊ ነው ብያ አላምንም ሲሉ መናገራቸው ይታወቃል። ከላይ የጠቀስንላችሁ እነዚህ ጉዳዮች ኮሎኔል ደመቀ የሚመሩት አስተዳደር በአሁኑ ወቅት አሰላለፉን ከፌዴራል መንግስት እሱ ጋር እንዳደረገ የሚያስረግጡ ናቸው።